ሰው ነው የሚሄደው ደግሞ በዚህ ስንላት የሚሄደው ታማችሁ ታክማችሁ አልድን ብላችሁ ወደ ሀገራችሁ ለመሄድ ፍላጎት ያላችሁ፣ ነገር ግን መዳማችሁ አላሳፍርም ላለቻችሁ፣ እንዲሁም ደግሞ ደሞዝ ሳይከፈላችሁ በነጻ ስሩ ለምትባሉ እህቶች ወይንም ደግሞ ታማችሁ ሕክምና አንወስድም ተብላችሁ ለተከለከላችሁ፣ ወይም ምግብ አልቦ ስሩ ለምትባሉ ወቶች እነዚህን ነገሮች ብቻ በማድረግ ካላችሁበት ችግር መላቀቅ ትችላላችሁ። ምክንያቱም እነሱ ከኛ የሚፈልጉት አንድ ነገር አለ፣ እኛም ከነሱ የምንፈልገው አንድ ነገር አለ። ያ ማለት የምንፈልገውን ነገር ካቆሙብን ወይም የሚፈልጉትን ነገር እኛ ካቆምንባቸው ከነሱ ጋር መቀጠል አንችልም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ሜይሙ ሸካሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደምታይ ዛሬ ደግሞ ከዋናው ስቱዲዮ ከመዳም ኩሽና ነኝ። ፕሬሽ ሸርጎዳ በዚህ አጋጣሚ አብረን እንስራ። ኬክ እየሰራው ነው ማለት ነው። ውድ ቤተሰቦች፣ የሀገሬ ልጆች፣ ቀደም ሲል አንድ ቪዲዮ ቀንጨባ አድርጌ አሳይቻችኋለሁ። በመዳም ቤት እየኖራችሁ በህመም እየተሰቃያችሁ ታሟችሁ ሕክምና ሳይወስዷችሁ ካልሰራችሁ እያሉ ለሚያስገድዷችሁ አንድ እንዳልኳችሁ፣ ሌላኛው ደግሞ ታሟችሁ ሕክምና ወስዷችሁ አልሻላችሁ ብሎ በቃ አማራጭ የለኝም ያለኝ አማራጭ ወደ ሀገሬ ምህር ነው ወደ ሀገሬ ሸኝ ብላችኋት መዳማችሁ እምቢ ካለቻችሁ፣ ገባችሁ፣ ይህን ነገር ብቻ ማድረግ ነው ከእናንተ የሚጠበቀው እንደ ሰማችኋት። ቀደም ሲል እንግዲህ ሁላችንም ቢሆን ከሀገራችን ስንወጣ ሰርተን ልንለወጥ ሰርተን ጥሩ ደረጃ ላይ ለመድረስ አስበን የምንመጣው፣ ግን ደግሞ ከመጣን በኋላ ያሰብነው ቀርቶ ያላሰብነው ከገጠመና ምንም ማድረግ አንችልም። ምክንያቱም ከጤና የሚበልጥ ነገር ስለሌለ ልጅቷ በጣም ታማለች። በነገራችን ልንጀልኳት ትልቅ ሴት ነች። የልጆች እናት ነው ይብላል በጣም ነው እንዲሁ አይታችሁ ራሱ ብዙ ነገር እንደደረሰባት ውስጧ እንደተጎዳ መረዳት ይቻላል ማለት ነው። እና በተደጋጋሚ ታማ ከእማ በላይ ሁኖባት መዳማን አሳክም ይብላት ሆነን ለመናገር ሕክምና ወስዳኛለች ብላለች። ግን ሕክምና ወስዳት መዳን አልቻለችም። አሁንም ድረስ በጣም እያመማት ነው፣ ሕመም ላይ ነው ያለችው። ለልጆቿ ብላ ነበረች የተሰደደችው። ግን ስላመማት ከራስ በላይ ምንም ማድረግ አይቻልም ብላ ወደ ሀገሯ ለመሄድ ሁሉንም ነገር ትታ ቆርጣ ተነስታለች። ነገር ግን መዳማ ደግሞ እሷን ለማሳፈር ፍላጎት የላትም። አላሳፍርሽም ከሆነም ቢሮ ነጎስ ጀምጥልሽ እያለች ነው ብላለች ማለት ነው እና ቢሮዎች ዳብ ትጥላት። ቢሮዎችም ቢሆን ጤነኛ ካልሆነች ምንም ነገር ማድረግ አይችሉም። ጤነኛም ካልሆነች ሌላ ሰውም ሊገዛትም አይችልም። ስለዚህ ወደ ሀገራችሁ ታማችሁ ቁርጠኛ ሆናችሁ? እንዳትጸጸቱ ሆናችሁ መሄድ አለብ ብላችሁ ካሰባችሁ በቃ ታክማችኋል፣ አይደል አልዳናችሁም። ስለዚህ ታሞ ደግሞ ከሰው ቤት መኖር ደግሞ ከባድ ነው፣ በተለይ አረብ ቤት ውስጥ ማለት ነው። ስለዚህ ምንድን ነው ማድረግ ያለባችሁ? እጃችሁን አጣጥፋችሁ ቁጭ በቃ ቁጭ። እሺ፣ ታማችሁም ቢሆን እየተወዛወዛችሁ እንደሰማችኋት፣ ራሴ እየዞረ ደንብ አፍንጫና ባፌ እየወጣ ወገቤ ምናምን ብላ ታጥቃ ነው ታጥቃ። እንደዚህ የምሰሩላት ከሆነ ምን አገባትና ቀደም ሲል ምን ብያቸዋለሁ? እነሱ ከኛ የሚፈልጉት አንድ ነገር አለ፣ እነሱም ከኛ የምንፈልገው አንድ ነገር አለ ብያቸዋለሁ። እነሱ ከኛ የሚፈልጉት ጉልበታችን ሲሆን እኛ ደግሞ ከእነሱ የምንፈልገው ገንዘባቸው ነው አይደል? ስለዚህ እች መዳም ጉልበቴን ብላ ምታ ከእኔ የምትፈልገውን ጉልበት ማግኘት ስታጣ፣ ማለት ማግኘት ሲቀርባት ወይንም ደግሞ እኔ ስራ ሳያቆምባት ሀብታኔ እንኳን አሳፍሪ ባላት ራሷ ታሳፍረኛለ። ለምን ከም የምትፈልገውን ጥቅም ስላላገኘች። ስለዚህ ታማችሁ ገና የሰው ቤት ነው እያላችሁ እየተማዘዛችሁ እየሰራችሁ ራሳችሁን ለአደጋ የምጥሎቶች ተው ተው፣ ጥሩ አይደለም። ይብላኝ ለእናንተ እሷ ያልተበላ አዲስ ጉልበት ያላትን ማምጣት ትችላለች። ስለዚህ ካመማችሁ በቃ ቁጭ በሉ ዝም ብላችሁ አላሳፍርም ብላችሁ አይደለም። ቁጭ ቁጭ ስትሉባት እናንተን ቁጭ አርጋ በራሷ ፍላጎት አውጥታ ታሳፍራችኋለሽ ማለት ነው። ግን እየታመማችሁም ቢሆን ከሰራችሁላት ስራዋ ካልቆመ ምን ብላ ነው የምታሳፍራችሁ? ንገሩኝ፣ ለምን ታሳፍራችኋለች? እንዲሁም ደግሞ እየታመማችሁ ሕክምና ውሰጂ ብላችኋት እምቢ ብላችሁ ማለት ነው። እናንተ ታማ ተባለ ሕክምና ውሰጂ ስትሏት ግን እምቢ ብላችኋለች። ግን ታማችሁም ልክ እንደዚህ ልጅ ደግሞ እየተወዛወዛችሁ እየሰራችሁ ነው አይደለም። ለምን ታሳክማችኋለች? ምክንያቱም የምትፈልገው ስራዋ እየተሰራላት ነው። ስለዚህ እናንተም ቢሆን ታማችሁ ካልታከማችሁ ቁጭ። እንዲሁም አንዳንዴ ምን ማድረግ አለባችሁ መሰላችሁ አይታችሁ አይታችሁ ካሟችሁ በላይ ከሆነ ክፍላችሁን ጽድ ታድርጉ ማለት ነው። ያ ሁሌ ልታጸዱ ትችላላችሁ። አጠኗት ምናምን ጭስ ምናምን አጫጭሱባት። ከዚያ በኋላ ለሽ በሉ። ለምንድን ነው ክፍላችሁ የምታጸዱት? ያው ስትቀሩባቸው ስልክ አላነሳ ስትሉ፣ ተጠርታችሁ ምላሽ አልመለስ ስትሉ ይመጣሉ ክፍላችሁ ድረስ ማለት ነው። በዚያን ሰዓት እናንተ በቃ ባይበስባችሁ እንኳ ማለት ነው ጥቅል ንብላችሁ እንብላችሁ አሞኛል በሉ ያደረጉ ዋና የሆነት እነሱ አይደለም ህመም ነገር ይዟቸው ይቅርና ደረጃ እንኳን ለመውጣትና ለመወረድ ሞት ነህርን አይደለም እኛውም እንደነሱ ነሱ ነው። ስለዚህ ካልታከማችሁ አትስሩ። ስራ አቁሙ። እንድትታከሙ ከፈለጋችሁ ወደ ሀገራችሁ እንድትሄዱ ከፈለጋችሁ ቁጭ በሉ። ስራ አቁሙ። ስራ ካላቁማችሁ ግን የፈለገ ያክል ብትታመሙ ዘግ እስከምትሉ ድረስ ይጠቀምባችኋል ማለት ነው። እንዲሁም ሌላኛው ደግሞ ደሞስ ትከላከሉ ደሞዝ ተከልክላችሁ ዛሬ ነገን እንሰጣችኋለን እያሉ የሚያሞኟችሁ ከሆነ አንድ ወር ሁለት ወር ሰዎች ናችሁና ልትታገሱ ትችላላችሁ። ከዛ በኋላ ግን አሁንም በዚህ ጉዳይ ላይ ከቀጠሉ አሁንም ምንድነው ማድረግ ያለባችሁ? ቁጭ ፍጠጥ። ተነሽ አልሰራም፣ ተነሽ አልሰራም፣ ተነሽ አልሰራም። ወይ ቢሮ ሰጂ፣ ወይ ደግሞ ዚህን ክፈይ፣ ወይ ወደ ሀገር ይላል። ሀላስ ከዛ በኋላ እናንተን ከወደደቻችሁ፣ በስራችሁ ጎበዞች ከሆናችሁ፣ ታታሪ እንደሆናችሁ ካወቀች በመዛችሁ ልትከፍላችሁ ትችላለች። ካልሆነም ደግሞ ከእሷ ቤት በነጻ ከምታገለግሉት ምንም ቢሆንም ወደ ሀገራችሁ ትመለሳላችሁ። በነጻ ከመገዛት ትድናላችሁ ማለት ነው። ግን እየተበደላችሁም ስራ ካላቆማችሁ እነሱ ከእናንተ የሚፈልጉት ጥቅም እስካልቆመ፣ እስካልተቋረጠባቸው ድረስ እናንተን ማሳፈርም ሆነ ወደ ቢሮ መውሰድም ሆነ ወደ ሕክምና መውሰድም ሆነ ምንም ነገር አያደርጉም። ለምን አገልግሎቱ በሚፈልጉት መልኩ እየሄደላችሁ ስለሆነ፣ ስለዚህ ሞኝ አትሆኑ። ራሳችሁን አስከብሩ። ህመም ደግሞ ገና ሲጀምራችሁ ወደ ሕክምና ለመሄድ ሞክሩ። እንዳልኳችሁ ንገሯቸው። ገና ህመም ሲጀምራችሁ ያልተመረምራችሁበትን የእነሱን አርሲ ኩርሲ መድኃኒት ሲሰጧችሁ በጭራሽ እንዳትወስዱ። ተቀበሏቸው፣ ግን ተቀበሏቸው። እሺ፣ ችግር የለም እንኪህ ውሰጂ ብሎ ሲሰጧችሁ፣ ኦኬ ሽኩራን ብላችሁ ተቀበሉ። ከዚያ ሳምታችሁ ቆሻሻ ገንዳ ውስጥ ጣሉ። ለምን ሲጀመር ለአንዱ የተሰጠ መድኃኒት ለአንዱ አይሆንም፣ አደለ? ተመርምራችሁ በሽታችሁ ታውቆ ነው መድኃኒቱን መቀበል ያለባችሁ፣ እንጂ አንዳንዶቹ እሷ የስኳር በሽታ የምትወስዱን መድኃኒት አንስታ ራሴና ሆዴና መሚስትል ብድግ አድርጋ የምትሰጥ አለች። በተለይ ደግሞ ትልልቅ እናቶች አይታችኋቸው ከሆነ አነቡም፣ አደለ? የምኑ ምን እንደሆነ እንኳን ሳያውቁ ውሰጅ ይላሉ። መድኃኒት መሆኑን ብቻ አይተው በጭራሽ መድኃኒት እንዳትወስዱ። አደለም የእነሱን ይቅርና የራሳችሁ እንኳ የተመረምራችሁበት ከኔን በስርዓት ነው መውሰድ ያለባችሁ እንጂ አንድ ጊዜ ታማችሁ የተሰጣችሁን በሌላ ጊዜ የሆነ በሽታ ሲያማችሁ መውሰድ የለባችሁም። እና ይሄን ነገራችሁን አስተካክሉ። ከምንም ከምንም በላይ ጤንነታችን መጠበቅ አለብን። ራሳችን መጠበቅ አለብን። ጤናችን ማስቀድም አለብን። ጤነኞች ከሆነ እድሜ ለወላድ እሷን ዝግዝጋ ብጥላችሁ ከእሷ ቤት ስወጡ ነገም ሌላ ቀን ነው። ሌላ ገር ተሰደ መስራት መለወጥ እንችላለን ማለት ነው። ደግሞ እባካችሁን አትጨናነቁ። ጭንቀታችሁን አስወግዱ። ውሃ በደንብ ጠጡ። ውሃ ከምንም በላይ ጠቃሚ ነው። እንደዚህ ትልቅ ሀይላንድ ውሃ እየቀዳችሁ በጣም አብዛኛው አረብ ቤት ውስጥ ያለው ውሃ እንትን ነው። ይሄ ትልቅ ምንድን ነው? ጀሪካን ውሃ ከዛ እየተቀዳ ነው አይደለም? አንድ ቀን ቢሆን ማለት ነው እናንተ በቃ በወር አንዴ ቢሆን ውሃ ከዱካን እየገዛችሁ ሀይላንዱን ለመጠቀም ማለት ነው። ከዛ ሀይላንዷን ታጥቦታላችሁ በየጊዜው። ከዚያ ቀርታችሁ ቁጭ ከፊታችሁ ላይ ባያችሁት ቁጥር ትዝ ስላችሁ፣ ብድግ አርጋችሁ ልብጥ፣ ብድግ አርጋችሁ ልብጥ። ምግብ ብሉ አታማርጡ። ክርስቲያኖች ለምሳሌ ይሄ ስጋ ነው ይሄ ጾም ነው ምናምን እያላችሁ አትሞኙ፣ ብሉ ዝም ብላችሁ። ወላሂ ነገ ከሀገራችሁ ስትገቡ ማድረግ ያለባችሁን ነገር ታድርጋላችሁ። በጣም ብዙ ልጆች እየተጎዱ ነው አሁን ላይ። በጣም ብዙ ከታመመ ነው። ጤና ካጣን ደግሞ አይደለም ባደ አረብ ይቅርና ቤተሰብ የማይወድ እና ከአረቤቱ ነው ታሞ እየተወዛወዙ መስራት መተኛት የማይታሰብ ነገር፣ አችሉትም፣ አትገፉትም። እና ራሳችሁን አደጋ ላይ ሳጥሉ በአጭሩ ለማስቆም ሞክሩ ነው የምለው። እና ዋናው መፍትሔ ያልኳችሁ ቁጭ በቃ። ስትታመሙም ወደ ሀገር መሄድ እንፈልጋችሁ፣ አላሳፍርም ሲሏችሁ፣ ደሞዝም ሲከለክሏችሁ፣ ብቸኛው አማራጭ ቁጭ ማለት ነው። ስለዚህ ቁጭ ብላችሁ ሞክሩት ነው የዛሬ መልእክት።